ዮናስ፣ ጓየሁ ሃይማኖታችን ታብላሻለህ፣ ትሰድበዋለህ። እኔ እኮ ቸንጅ ምጣ እንጂ ሃይማኖቴን ምቀይር ሰው አለው? ኦርቶዶክስ እንዲነካ አልፈልግም። ባይዞ፣ ዮናስ ጓየሁ፣ ታውቃለህ፣ እኔ ነኝ ከሚዲያ ማጠፋ ማጠፋ ከሚዲያ ባይዞ። እኔ ነው የኦርቶዶክስን ቴዎሎጂ አለቅል የሚደፋበት ጊዜ አስፈልገዋል። እዚህ ኦርቶዶክስን የኦርቶዶክስን አንደርስታንድ የኦርቶዶክስን መረዳት አለቅልቅ አውጥታ ደስተ ነው ከዛ በኋላ የምታስገባው ሌላ ቴዎሎጂ እንጂ። በአንድ ጊዜ እናቴ፣ በአንድ ጊዜ በአንድ ጊዜ ደግሞ አለ ከፕሮቴስታንት ወደ ኦርቶዶክስ ሄዱ ማይካል ያስኩ የሚል እሱም መረጋጋት አለበት ብዬሽ አስባለሁ። ለዛ አንዳንድ ጉዳዮች ላይ ፍጥነት ሳይ ትንሽ ብናረጋገውም እንበላ። እኔ ግን አንድ ፖሊካርፕ ነው የተመኘልኝ ቪዲዮ ቢከፈ ደስ ይለኛል። እኔ ከዚህ በኋላ እንዴት እንደምሆንም ግራ ገብቶኛል። እንደ ፖሊካርፕ እስቲ አንድ ቁጥር ላኩልኝ ቪዲዮ ያለ ሰው ላስገባም። ኦኬ፣ ሉሊት አንድ ቁጥር እየጻፈች ነው ላስገባት። ያ አካውንቱ ፕራይቬት ነው። አሀ ያለው የለም? ቪዲዮ ያለው፣ እኔ እኮ አለኝ እኮ አጠገቤ፣ ልጄ ስላለች ነው። በቃ አልቻልኩም። ቅድም የተመከርሽ ነው ፓፓ። አይ ይከፈት ይከፈት እያሉ ነው ይከፈት። ለአንተ የተመከርከውን ምክር ለራሳት ዝም እንድንወከታት መተግበር ነው። ምንድን ፍሬ ከዚህ በኋላ ከዚህ በኋላ አክሊል እንደ ፖሊካርፕ በአርባ ዓመት የምነገድ ያለው ፖሊካርፕ ጳጳስ ነበር። የነበረው የቤተክርስቲያን ጳጳስ ነበረ። ምን ችግር አለ? ጳጳስ መሆን ነው። አጉንጮ ልጅ ያረሰው የዳኒ ጥያቄ አይተዋል። ሰሞኑ የሚለጥፋቸው ዳኒ፣ ዶክተር ዳኒ ሰሞኑ የሚለጥፋቸውን ጥያቄ እንጃ አንተ እኮ አይ፣ ጳጳስ ምታነሳ እንዴ? ጳውሎስ ሐዋርያው ጳውሎስ እኮ አግብቷል። ጳጳሳት ለምን አያገቡም ብሎ ማን ፖዝቶ ነበር? ሐዋርያው ጳውሎስ ጴጥሮስ ነው ጴጥሮስ አግብቷል። ለምንድን ነው ጳጳሳት ማያገቡት? እንግዲህ እውነት ነው አክቹሊ ጴጥሮስ ማግባቱ ብቻ ሳይሆን ጳጳስ የአንድ ሚስት ሚስተባሪውንም የሚልም እኮ አለ እሱማ በጳውሎስ መልእክት ውስጥማ የጴጥሮስ ማባቻ ጴጥሮስ ወረዲ እንዲያገባ ያገባ ሰው ነው። ከገባ በኋላ የተጠራ ሰው ስለሆነ ችግር ላይ ምሩ ይችላል። ግን መጀመሪያ ላይ እንደዛ ነበረ። በኋላ ላይ ግን ለአገልግሎት ይሄ ቸርች ስርዓት ስለሆነ ቸርች ይህን ነገር ልደነግ ትችላለች። የጌታ ቤተክርስቲያን ኦቶሪቲ አላት፣ ስልጣን አላት እንደዚህ ዓይነት ጉዳዮች ላይ እና ጳጳሳት እረኞች፣ ልክ ጳውሎስም እንደሚለው እግዚር በገዛ ደግሞ ያጃትን ቤተክርስቲያንን ተጠብቋ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁ ለመንጋው ተጠንቀቁ ስለሚል ለዚህ አሁን ስፔሲፊክ ለሆነ ለዚህ ለእረኝነት ተሾመዋል። እና በጣም ትልቅ ስራ ነው እረኝነት። የእግዚአብሔርን ቤተክርስቲያንን እንዲጠብቋት ነው የተሾሙት። ከዛ ለራሳቸው ለመንገቡ መጠንቀቅ አለባቸው። ስለዛ ትኩረታቸውን ኖርማል ይሄ ቤታቸው ዞር ብሎ የግል ቤታቸው ላይ ሳይሆን ትኩረታቸውን ማድረግ ያለባቸው ትኩረታቸውን በቃ ሙሽራዊቱ ላይ ቤተክርስቲያን ላይ ህዝቡ ላይ ምናምን ነው ማድረግ ያለባቸውና ጳጳሳት የግል የሆነ ሌላ ቤተሰብ መስርተው የግል አባት ምናምን እንዳይሆኑ የልቁን ቤርሲያን ውስጥ አባት ነው እረኛ ሆነው እንዲያገለግሉ ቤርሳ ሚያን ነገርን ስትደነግግ እናያለን። በቃ ቤተክርስቲያን ብቻ ፎከስ ያደርጉ ብላ ይሄንን ትደነግጋለች። እና ከዛ አንጻር ነው እና ለማንኛውም አንተ ፖሊካርፕ አግናጤውስ ነው አንደኛው ያለው። ምንም ይሄ ኖርማል ነው። አንተ አካበርክ እንጂ ማለት ነው። አግናጢዎስም በብዙ አንበሶች እንደዚሁ ተበልቶ የሞታ አባታችን ነው። በቃ ምንድነው በብዙን አንበስት ትበላ ይደብራል። ፖሊካርፕም በእሳት ተቃጥሎ ነው ያለፈው። በጣም ታላላቅ አባቶች ናቸው የተጠሩት እና በእንደዚህ በቁም በእሳት ትቃጠራለ በቃ አይዞህ በቃ እንደዋወላለን በቃ አይዞህ ከዚህ በኋላ ጫካ ልግባ እኔ አንድ የፖሊካርፕ ባሆን በጣም ደስ የሚለኝ ንግግሩ ማለት ነው። በእሳት ሊያቃጥሉት ማለት ሰማዕትነትን ሊቀበል ቅዱስ ፖሊካርፕ። ፖሊካርፕ ማለት ዮሐንስ ራእይ ላይ ለሰባቷ አብያተ ክርስቲያናት ሲላክ አንደኛ ከሰባቱ ሰሚሩ ኑስ ናት አይደል? ወይም ሲሚርና ሰመርኒስ ነው የሚለው አማርኛ ኒስ ወደ ሰሚርኒስ አማርኛ ነውአ ሴሚርና ወደ እሱ አባት እንዲህ ብለህ ላክ ተብሎ የተነገረለት እሱ የሴሚርና አባት ማለት ነው። ያኔ የነበረው እሱ እንደሆነ ይነገራል። እንግዲህ ፖሊካርፕ እና በጣም ታላቅ የኢርሲያን አባት ነው እና በእሳት ተቃጥሎ ነው ማለት በእሳት ነው ያቃጠሉት ሰማዕትነትን ሲቀበል እንደዛ ነው። በህይወት እያለ አስቡ፣ በህይወት እያለ ስትቃጠል በጣም ከባድ ነው ማለት። አንዳንድ ሰዎች ለምሳሌ ደቡብ አፍሪካ ላይ ምናምን የሆነ ጊዜ ላይ ትዝ ይለኛል በጎማ አድርገው ምናምን ነገር ሰዎችን እያቃጠሉ ምናምን ነገር አይተን ነበርና ና ያው እንግዲህ እነዛ በጣም የኋላ ቀር የሆኑ በጣም አደገኛ አደገኛ እንደዚህ በጣም ጨካኝ የሆኑ ሰዎች አሉ፣ እንደዛ የሚያደርጉ ሰዎች አሉ። ግን እነዛ ሰዎች ግን በቃ ተገደው ነው እየተገደሉ ያሉት፣ ፈልገውትም አይደለም ማለት የሆነ ነገር ካላደረጋችሁ ምናምን ተብሎ አይመስለኝም። እንጃ እስቲል ግን በጣም ያሳዘናል ሰው ነፍስ እነዚ መጥፋቱ እነ ፖሊካርፕ ግን ጌታን ካሉትና በቃ ከዚህ ከዚህ አደገኛ እኮ ነው አሟሟት። ተረፉ የሚል አማራጭ አላቸው። እና ፖሊካርፕ የተናገረው ነገር ነበረ። በዚህ ሁሉ እድሜዎች ውስጥ ወይም ለዚህ ሁሉ ዘመን ጌታ አንድ ቀን እንኳን አሳዝኖኝ አያውቅም። ታዲያን ያሁን እንዴት እሱን አሳዝናለሁ? ሁሉ ነበር የተናገረውና በህይወቱ ሁሉ ያላሳዘነውን ጌታ በቃ አሁን እኔ ላሳዝነው እና ጌታ በህይወታችን አንድም ቀን አሳዝኖን አያውቅም። በጣም የሚገርምኝ እግዚአብሔር አንድም አንድም ቀን ለአንዲት እንኳን አንድ ሰከንድ እግዚአብሔር እኛን አሳዝኖ ነው ያቀ ማለት አስከፍቶ ነው ያቀ። ሁሌ እኛን አንድ ካስከፋው ነው የምናስከፋው። ሄኖይስ ፖሊካርፕ ታላቅ አባትም እና እንደ ፖሊካርፕ እናንተ አትብዘስ ሳይሰሙ እግዚአብሔር አክብረው። ጥሩ ምክር ነው የመከረኝ ቢያንስ እንደ ፖሊካርፕ እንኳን ባይሆን እስኪ የቅርብ አባቶች እንፈልጌ እንደነሱ ለመሆን መጀመሪያ ሞከራለን። መጀመሪያ እስቲ የቅርቦችን እስቲ ልፈልግና ጵጵስናውን ተቀበል አሟል። እንደ ፖሊካርፕ እውነቱን ንገረኝ ካልከኝ እሱ ቪዲዮ ይከፈትና ሰሙ ለእኔ ነው ለአንተ የተናገረው። ይከፈት አክሊል እሱ ቪዲዮ ምንድን ምን እናንተ ዘጠኝ መቶ ምናምን ከጸሎቱ ጀምሮ እሺ፣ ዛሬ ምን ነገር ካለበት አይ ሞዴሬተር ነው ያስወረደው፣ አነሳለ ሞዴሬተር ያኔ እንትን ያሎን ሰውዬ

ሊገፋ አይደለም። ብዙ ጊዜ እድል እየሰጠ ነው። ይሄ እድል ስለ ብዙ ጆሯቸውን እንዳይኮረኩር ያን ታላቅ ፍቅር ብለጥላቸው እየሞተ ያዳነህን እየቆሰለ ቁስልህን የፈወሰውን እየታመመ ስላንተ ሰላም የጸለያል እየካድ ነው። ወደ ድምክ ለታችን የሚቀይር ይሄን አምላክ እንድታየ ፈልጋል። አንተ ቤት ስለ እኔ ሰዎች ብዙ ነገር ብለዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ለአውራቸው የፈለኩት በጌታ ባለ ጸጋና ክብር ሰላም ነው ስዬ፣ ጌታ ይወድሃል፣ ጌታ ብዙቶ ይናፍቃል። እምነት ና ምልህ ዛሬ

ጓደኞችን ያው ታውቃቸዋለህ ምንድን ነው እኔ ፖሊካርፕን ካርትን ካሉ እኔ ማን ነኝ፣ ምንድን ነኝ? እሱ እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው፣ የሰበሰብካቸውን በዙሪያ ዛሬ ልንገር፣ እውነት ሆነዋል። አስር እየመለስክ የምታሰማን ነ እንዲህ በቃ ሰማትኩ እኮ አልገባ ብዬ ነው። አይሰሙ ይመቸው። እኔ ምን ነበር? ማን ነው ያለኝ? እንትን ኤርሚያስ ጋር ገብቶ እያወራ ጊፍት ሲሰጠው ነበር መሰለኝ እና ኤርሚያስ ጋር ገብቼ ሳዋራ ጊፍት ሲሰጠኝ የነበረው አኪል ነው ተናገረ ብሎኝ በጣም ስደክም ነበር። በጊዜ ሰምተዋል። እንደዛ ሲል እንዳንተ። አዎ እንዲ አስበዋል። አኪል ነበር ጊፍት ሲሰጠኝ ነበረው

አግናስን ኖሯል ሆኗል፣ እጠይቃ ዛሬ እጠይቃለሁ። ፖሊካርፑን ሆኗል ኖሯል እጠይቃለሁ ዛሬ። አትመልስልኝም? ያሳፍርሃል። አየ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝ ሳይሆን በሰው ፊት ከፍ ከፍ የሚያደርገኝ አለው። እንድኖር ለዚህ እድል ነው የተጠራሁት። ለዚህ እድልና ኃላፊነት ነው የተጠራ ትናንትና አንተ ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እጅ ለእጅ ተያይዘ ወደ ወደታችንን ወደ ክርስቶስ መንግስት ሄድ ለክርስቶስ ወኝ ዛሬ ምነግረ ካለህበት ጣፍ ግዛ ሄ አሁን ይሄ ሃይማኖቱን የሚቀይር በጣም ራቢሽ የሆነ የወደቀ የሞተ አንዴ ሙስሊም፣ አንዴ ፕሮቴስታንት፣ አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ኦርቶዶክስ፣ አንዴ ፕሮቴስታንት፣ አንዴ ይሁድም፣ አንዴ ምናም እንዲህ አይነት ፐርሰናሊቲ አይደረስባችሁ። እኔ እንዲህ አይነት ለኑሮ ብሎ ለአንበሳ ብሎ ለገንዘብ ብሎ ሰውን በውስጥ እየሄደ የሚሰብክ የሚቀሰቅስ የሚዋሽ እንዲህ አይነት ሰው አይቻልም ባንዳ ለሆዱ የሚኖር የሆነ አስጓየው ቅረሲዝ የሚባለው ሞክር፣ እሱ ነው የቀረ። ቅረሲዝ ምን ሞክር ደግሞ እሱ እሱ ይሻላል፣ ሞክር እሱ ጌታት። ነገ የሆነ ነገር ካላደረገልኝ እክደዋለሁ። ለገንዘብ ነበር አንተ የገባው። ማንም አይፈልግህም። አሳየ ደርቤ አንተን በደንብ የገለጸህ፣ ሂዱና ያሳየ በደርቤ ንግግሮች ተመልከት። ስለ የሆነ አስጓየው አዝናለሁ አንተ ኮተት በየሴቶች እየዞር በየአማራ ሴቶች የምትናገረው ደርሼብሃል። አንት ኮተት አን ከዚህ በኋላ አለቅህም። ታውቃለህ እኔ ነኝ ከሚዲያ የማጠፋ የማጠፋ ከሚዲያ ባይዞ እኔ ነው። ታውቀኛለህ አምፓወርፍ ጋይ ባይዞ። እንደ አንተ ያለ ሌባ በሴቶች ገንዘብ የሚያድር ሴት እየተንሸኳሽ እያስፈራራ የአማራ ሴቶች አንተን የሚፈሩህ ስድብህን ነው፣ አፍህን ቆሻሻ፣ ምላስክን ነው። ዲዮ አንደስታንድ አንተን ምንን እንፈርተው? አለ ራቢሽ ሰው እንደሆን ውዳቂ ያውቃሉ። ግን አንተን የሚፈሩ ስለምታዋርዳችሁ፣ ፎንሴክስ ስለምታረጋችሁ። አቃ ያለው አንተ ፎንሴክስ ታረጋ እያንዳንዱ ሴቶች አለባ። ዮናስ ጓይ አማራዎችን፣ ታንቋሽሻለህ ሃይማኖታችንን ታበላሻለህ፣ ትሰድበዋለህ። እኔ እኮ ቸንጅ ምጣ እንጂ ሃይማኖቴን ምቀይር ሰው አለው። ኦርቶዶክስ እንዲነካ አልፈልግም። ባይዞህ እንዲጠፋ አልፈልግም። በውስጥ ያለው ነገር እንዲሻሻል ነው ፈልግም። ለሁድ ብለህ አማራን ፋኖን እንዴት ነበር ያልከው? አዲስ አበባ ከገባ ጾታ ይቀይራል ያለው ኪዮን አስጓየው። አንተ መጀመሪያ በሶሻል ሚዲያ ሞጣን ለማጥፋት የመጣው የተወከልክ አንተ ነበርክ። አምቴል የተሻለ ነገር ቴሌግራም ላይ እናውራ ብዬ ያልኩት የተሻለ ነው። አይ አልቀበለውም፣ ቴሌግራም ላይ አልፈልግም፣ አንድ ሰው ደግሞ ካለ ደግሞ ምርጫው ነው እራሱ። እሱም ራሱ እኔ የተሻለ ነገር ብዬ ማስበው ነው። ግን በተቻለ አቅም ንጽጽር ላይ እጃችሁን አንሱ ነው ምላችሁ፣ በጊዜ ለእናንተ የምነግራችሁ ማለት ነው። ንጽጽር ላይ እጃችሁን እንትን አትበሉ፣ አትክተቱ። በተቻለ አቅም የሚስተካከል ነገር ካለው እንዲስተካከል ነው። አይ በግለሰብ ደረጃ ግለሰብን መውቀስ ትችላላችሁ፣ መተቸ ትችላላችሁ፣ ውሳሱሱ መተቸ ትችላላችሁ፣ እኔ መተቸ ትችላላችሁ፣ በፈልጉትን አካል መተቸ ትችላላችሁ። ንፅፅር ብላችሁ ግን ወደ ኢስላም የሚጠራበትን የአንደኛው የዳዋ መስክ ባትመቱ እና ባታስመቱ ጥንቃቄ ብታደርጉ ጥሩ ልናንተ ካልሆነ ግን ምንድነው?

በሸሪዓ ላይ ባጢል ማንም ይሁን ንጽጽር ብላችሁ በደፈናው ሀስ ጀነራላይዜሽን አታድርጉ ነው ያልኩት፣ እኔ እንጂ አንድ ግለሰ ፈርደ ልዓይኑ ፈርደ ልኪፋያ ነው። ቆይ አንድ ነገር ልንገረ፣ ጀነራላይዝ አድርጋችሁ ንጽጽር ብላችሁ አታወሩ ነው ያልኩት እኔ። ጥንቃቄ አድርጉ ነው ያልኩት ሀቢቢ

አላህ ተረጋጋ። አሁን ስሜት ያየሁት ነው። ኢሞሽናል ዳሜጅ ውስጥ አትግባ። ምክንያቱም ተረጋግተህ ብታወራ ጥሩ ነው። አሁን አክብሬ ነው ያወራሁት። አክብረህ አውራኝ። ኢሞሽናል ዳሜጅ ውስጥ አትግባ፣ ከእኔ ጋር ስታወራ ማለት ነው። ተረጋጋ ነው ያልኩህ እኔ። ተረጋጋ ሆ ኢሞሽናል ዳሜጅ ሆነህ ነው የምታወራው። ስለዚህ ተረጋጋ። አክብሬ እስካወራሁ ድረስ አክብረህ አውራኝ። ንጽጽር አይቻልም። ይቻላል ምትል ከሆነ ዲስከስ ማድረግ እንችላለን ከፈለግከው ማለት ነው እኮ። ይቻላል አይቻልም የሚለውን ነገር ዲስከስ ማድረግ እንችላለን ከፈለገ ቀን ቀጠሮ አድርገን ለማንም ሁሌም እኮ ተረጋጋ፣ አስተካክል አስተካክል አስተካከል ማለት የምታወራው ልክ ሀስ ጀነራላይዜሽን ታደርጋለህ ኢሞሽናል ዳሜጅ እያጠቃነ ያለው በጣም ተረጋግተ ማታወራው አንተ ተረጋግቻ ክብሬ ነው የማወራው ግን ወደ ክርክር ነገር ነገሮቹን ታመራቸዋለህ።